ነው ምን ይቪ ምን ነው ማለት ነው። ሰላም ሰላም! ውድ እና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኛ እጅግ በጣም ሰላም ነን፣ እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ ውድ ቤተሰቦቻችን ሰሞኑን ላሳያችሁን ፍቅር እግዚአብሔር ያክብርልን፣ እጅግ በጣም እናመሰግናለን በእውነት ያው የሰው ደስታ የሚያስደስታችሁ በሙሉ ደስ ብሏችኋል፣ አይተናል እና እግዚአብሔር ስጣችሁ። በእውነት የእናንተ ጸሎት የእናንተ የምለቅሶ የነበረው ጉዳይ ነበርና እዚህ ደረጃ በመድረሳችን ያው እኔም ብቻዬን አይደለሁም እውነት ለመናገር እግዚአብሔር ረድቶን ነውና ስለ ሁሉም ነገር እግዚአብሔር ስጣችሁ፣ እናንተም እግዚአብሔር አክብርልን። በእውነት የእናንተም ግፊት ነው። ያው ገብተሹ እንደዚህ በቃ ብዙ ነገሮች የእናንተ ምኞት ስለነበረ እግዚአብሔር ይመስገን ተሳክቷልና፣ እንግዲህ ዛሬ ከወይኑ ጋር የሆነ ቦታ ልንሄድ ነው። ፍቄንም ቀጥረነዋል። እንግዲህ ሁሉም ነገር የእግዚአብሔር መልካም ፍቃድ ይሁን። እኔ በነገራችን ላይ በምናምን አለኝ እያንዳንዱ ነገር እያንዳንዷ የምንሄድባት ስቴፕ የእግዚአብሔር ፍቃድ ካልሆነ ምንም ነገር ሊሆን አይችልም። እግዚአብሔር ስጨመርበት እግዚአብሔር ሁሉንም ነገር ሲያሳካልን ነው እና የምሳካ ስለ ሁሉም ነገር ከፈጣሪ በታች እናንተን የምናመሰግናቸዋለን። ከጎናችን የነበሩት ደግሞ የእሷን ደስታ አስፈልጉ የነበሩትን የነበሩትም በሙሉ እግዚአብሔር ክብር እስጣችሁ። እና እንግዲህ ዛሬ ምንድነው ምርመራ አላስመረምራቸው ነው እንግዲህ ያው መጀመሪያ እንደጀመርኩኝ አይታችሁታል። ያው ተመልሼ ወደኋላ ብዙ ነገር ማለት ባልፈልግ፣ እንግዲህ እሱም ከሴት ጋር ነበረ፣ እሷም ደግሞ በሰው ሀገር ነበረች። ያው በሰው ሀገር ስትሆን ደግሞ ማለት የሰው ልጅ ግዴታ የሆነ ነገር ስላደረገ አይደለም በሽታ ይኖርበታል ምናምን ነገር የሚባለው ና ቤቢ በቃ ሁለቱም ደስተኛ ሆኖ እንዲኖሩ ነጻ መሆናቸውን ማረጋገጥ ፈልጋለሁ እና እንግዲህ ወደዛ ነው የምንሄደው ማለት ነው። እሱንም ቀጥረነዋል እየጠበቀና ያለና እና እንግዲህ የእኔ እናት ምን ተሰማሽ? እስኪ አውሪያቸው። ሰላም ውድ ቤተሰብ፣ እንዴት ናችሁ? ደህና ናችሁ ወይ? በአገር ውስጥ በውጭም ያላችሁ እህቶቼ፣ ወንድሞቼ ደህና ናችሁ? እኛ ያለን እግዚአብሔር ይመስገን። ያው እንግዲህ በደስታ የደስታ ተካፋይ ስለሆናችሁ ከልብ አመሰግናለሁ። በነገራችን ላይ እያወራን። እን ተናድር አንገቴ ፈርሽ እንዳይሆን አንገቴን ፈርቼ ነው። እና ውድ ቤተሰቦቼ እግዚአብሔር አምላኬ አክብርልኝ። ሁል ሁልጊዜም ለሰው ልጅ መልካም ስለምትመኙ አመሰግናቸዋለሁ በጣም እንግዲህ ውድ ቤተሰቦቻችን ጥሩ ምኞት ተመኙልን። ስለ ሁሉም ነገር እንግዲህ ያው አይታችሁታል፣ ወይኑ ከኤርፖርት ጀምራ የነበረችበትን ጉዳይ ያላያችሁት ምናልባት ወደኋላ ልመልሳችሁና በጣም ተከፍታ በብዙ መንገድ ራሷን እስከ ማጥፋት ራሷ ላይ ብዙ ውሳኔ እስከ መውሰን ደርሳ ነበረ። እግዚአብሔር ይመስገን በቃ ብሎ ደግሞ ለዚች ቀን ላይ ያደረሰን ፈጣሪ ክብርና ምስጋና ይገባዋል። እንግዲህ ያው ጾሙም እያለቀ ነው። ለትንሣኤ ቤቷ እንድትሆን ነው የፍላጎቴ እግዚአብሔር መልካም ፍቃድ ከሆነ ቤቷ ብትሆን ለምን እኔ ምዚ ስለማለውን ለባል እዛ ቤቷ ብትሆን ደስ ይለኛል። እናንተም በጽሎት አስቡን ማለት ነው። ውድ ቤተሰቦቻችን ያው ለእኔ የተገዛ በግ እኔ ለቤቱ ብያለኝ መጀመሪያ ማለት ህርቆ ይታረቃለሁ አይታረቀም የምለውን ነገር በደንብ ምትል ስላላልኩኝ ምንድን ነው መጀመሪያ አስቤ ነበረው ለቤቱ እንድታረድ ነበር። አሁን ግን ለባል እንግዲህ አደል እንዴኔም በቤት ለማንኛውም እስከ መጨረሻ አብራችሁን ቆዩ። ለንቼ የተባለው እንግዲህ ስሳይ ወደ እኔ ሆነዋል። አመሰግናለሁ። እያንቺ ሁሉም ነገር አሳልፈሽ ነው መሰጪው እና እግዚአብሔር ያክብርሽ። ምንም ማለት አይደለም። ውድ ፋሚሊያዎቻችን እንግዲህ አብራችን ቆዩ። እሺ፣ እንግዲህ ውድ ቤተሰቦቻችን ፍቄንም ተቀብዬዋለሁኝ እና እንግዲህ ወደ እዛ እየሄድን ነው ማለት ነው። ሰላም ነሽ ወይ? እንዴት ነህ? እግዚአብሔር ይመስገን። እንዴት ነው? ምን ምን እየተሰማክ ነው? እንጃ ማለት እንደዚህ አይነት እንትን ትዬ ሞክሬ ስለማላውቅ በጣም ፈርቻለሁ። ለምን በጣም ፈራ? ይከብዳል። ቃልሽን ለማክበር ብዬ ቃልሽን ላክብር ብዚህ አይነት አድርጌ፣ ለምን መሰለሽ እርግጠኛ አይደለሁም። ምክንያቱም ብዙ ጊዜ ቆይተናል። ያው ቢሆንም ደግሞ የነበርኩበትም እሱማ አግብታ እንደነበረ እናውቃለን። ግን ያው ቢሆንም እንግዲህ እግዚአብሔር ይርዳን። እሷም እሺ ብላ መታለች። እሷንም ልጅ መጀመሪያም ስንገናኝ ስላልተመረመረች ያው ብቻ ራሴ ብዙ ነገር ጥፋ ስላላጠፋሁ ብቻ ይከብዳል። አዞ ለማንኛውም እንግዲህ ውድ ቤተሰቦቻችን እንገባለን። እሷም እየጠበቀችን ነው። አዎ አንድ ላይ ነው ደውለች ልጅ ሆይ፣ እንግዲህ ማለት ወደ አንተ ሰፈር የመጣ ነው ለአንተ ምን እንግዲህ ውድ ቤተሰቦቻችን ይኸው እንድታምኑኝ፣ ማክል አምሎ ይባላል ይመስለኛል፣ እሱም ሳያውቁ አይቀርም። እነሱ ሰፈር ነው ሳንዳፋ ነው ቦታው እና እዚህ ነው እንግዲህ የምናስመረምራቸው። እግዚአብሔር እርዳን። መልካምነት ለራሰው ማስታወቂያ እንስራላቸው በዚህ አጋጣሚ። ሳንዳፋ ነው የሚገኘው ነው። እንግዲህ ፈራችሁ እንዴ? አለሁላችሁ እና እላችኋለሁ። እኔ አብራችሁ መግባት አለብኝ ወይስ ውጭ መሆን አለብኝ? ቆይ

እንዴት ነው የሚሆን መስላችኋል? እንግዲህ ውጤቱ ውጤቱ ለውጤቱ ግን ወደ ውጭ ውጡ እናንተ እየተባልኩ ነው። እኔና ካሜራማን ወደ ውጭ ልንወጣ ነው። ምክንያቱም ያው ምስጢር ነው። ኦኬ።

እንዴት ነበር ታዲያ? አሪፍ ነበር? ለምን? ካዮቹ ጋር ከጓደኞቻችን ጋር እንደቀመጥ? ለይበላሽ። እንጂ? አይደለም

ቪዲዮን አቁመው የምናወራ ነገር ካለ እናውራ። አንተ ምንድን ምንድነው? ማለት የምትቀጠቅጠው እሺ ምን ሆነህ ነው? ምንን የምን ቤቱ ነው ሄዳችሁ የምታወሩ ምንድን ነው የተፈጠረው? ምን ምን ሆናችሁ ነው? እግዚአብሔር ምን ሆናችሁ ነው? አንተ ምን ሆናችሁ? ምንሆነን በቃ ምን ምንሆነን ምን ብለ የምትነግረኝ? ፍቄ ምን ተፈጠረ? አረ እኔ አሞኛል፣ በእናታችሁን አታጫናንኩኝ። ፍቄ የምን የምን ፈተና በዛ? አንተ ምንድነው? አንተ ትነግረኝ። ምን ተካወክ? ምንድነው የኔና ፈተና እኮ፣ ምን ተፈጠረ? አዚከ ወይ ነው አትነግሪኛ? አንቺ ነገር ነው አንቺ ምን